ዋንጫው ሶዶ ገባ። በርካታ የወላይታ ዲቻ ደጋፊዎችን በከፍተኛ ደስታና የደስታ ለቅሶ እያለቀሱ በሶዶ ስቴዲየም አካባቢ ዋንጫውን አቀባበል አድርጎለታል። ሰላም ጠና አስጥልን። ውድ የቻናል የተከታታዮች ሚኪ ነኝ ከሚኪት አቦርንፎ ለዚህ ቁም ንቅረት ስል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ከዚህ ቻናል ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎች ወደ አሁኑ ስለቀቁ ለማግኘት ሰብስክራይብ ስታደርጉ ደወል ምልክቷ ነው ኖቲፊኬሽን ቤሏን ክፍት ያደርጉ። ያን ሲያደርጉ ወደ አሁኑ የምንለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ስጨርሱ ላይክ፣ ሸር ና ኮመንት በማድረግም ላልሰሙት እንድዳረስ ያደርጉ። እስከ መጨረሻው እንድታደምጡኝ በትህትና እጠይቃለሁ። በጣም በሚያሳዝን ሁኔታ በዘንድሮ ፕሪምየር ሊግ ጨዋታ ላይ ከፍተኛ ማጭበርበር እንደተከሰተም የወላይታ ዲቻ ደጋፊዎች ከዚህ በፊት ቅሬታቸውን በ ሚዲያችንም ሲያቀርቡ እንደነበረ ጭምርም እባካችሁ ሚዲያ ላይ አቅርቡ ስሉም ሀሳባቸውን ሲገልጹ እንደነበረ ጭምርም ልንታዘብ ችለን ነበረ በሰዓቱ። ምክንያቱም የጸጥታ ኃይሎችን በደል አድርሶብናል በማለትም ከፍተኛ ሁኔታ በዲቻ ደጋፊዎች ዘንድ ቅሬታ እንደፈጠረ ጭምርም ነው። በከዛም የተነሳም በዚግ ስቴዲየም ነበረ ጫዋታም የተካሄደው በወላይታ ዲቻና በስዳማ ቡና መካከል ማለትም ነው። ደግሞ ዋንጫውን አሸናፊ ተብሎም የተሰጠው ለስዳማ ቡና ነበረ። ስዳማ ቡና ቅርብ ጊዜ ወዲህም ደጋፊዎችም ተጫዋቾችም በከፍተኛ ደስታ ነበረ ደስታቸውን ሲገልጹ የነበሩት ወደ ሀዋሳ ዋንጫው መግባቱም የሚታወስ ነው። ያን ተከትሎም ሽልማት መርሃ ግብርም ተካሂዶ ነበረ። ሜዳሊያም አልፎም ደግሞም የመሬት የቤት መስሪያ መሬትም እንደተሰጣቸው በሀዋሳ የሚወጡት መረጃዎች የሚያሳይ ነበር። ዛሬ እንግዲህ ውጤቱ ተሽሮ ወደ ወላይታ ዲቻ እንግዲህ ፊቲ በማለትም በርካታ ተጫዋቾችን በሰዓቱ ተጠይቁ ነበረ ወደ ወላይታ ዲቻ እጅ እንደገባ ጨምረም ነው። ወላይታ ዲቻ ስደርስ ሶዶ በጣም በሚያስገርም ሁኔታ በከፍተኛ ሁኔታ ሶዶ ስቴዲየም ላይ የዲቻ ደጋፊዎች ደስታቸውን እየገለጹ እንደሚገኙ ጭምር በየጎዳናዎቹ ወጥቶ በአሁኑ ሰዓት ሶዶ በአንድ እግር ቆማለች። በከፍተኛ ሁኔታ አቀባበል ተደርጎለታለም። በርካቶችም እንኳን ደስ አላችሁ በማለት የወላይታ ዲቻን ደጋፊዎችን ሀሳባቸውን እየገለጹ ይገኛሉ። እንኳን ደስ አላችሁ በማለት ነው በርካቶቹ ሀሳባቸውን፣ መልካም ምኞታቸውን እየገለጹ ያሉት። ሚኪታ ቡርንፎን ሰብስክራይብ በማድረግ ወቅታዊና ታማሪ መረጃ አገኙ። ለሳታት ያሉኝ መረጃዎችን ይመስላሉ። በወቅታዊ ና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት አለም ክፍል ሰላም ያቆያችሁ።